መጎብኘት ትችላላችሁ። ዲኤም ሲሪል ስቴት ሸንቀጥ ያለውና ነጩ ግለሰብ ብራንደን በሰውነቱ ከልክ ያለፈ ግዝፈት የተነሳ የብዙዎች መነጋገሪያ የሆነችውን ወፍራም ጥቁር ሴት ተዋናይት ጋቦር ሲደቤን ሊያገባ ሲንደረደር የሰሙ ሁሉ በከፍተኛ መሳለቅና ማሾፍ አስተያየት ሲያጅቡት፣ አልፎ ተርፎም የጋቦርን ጥቁር ቆዳ እያነሱ በዘረኝነት እያብጠለጥሏት ያዙ። ከልጅነቷ ተዋናይት የመሆን ህልሟን እውል ለማድረግ በብዙ ስትጥር የነበረችውና እጅግ የገዘፈ ውፍረቷ እንቅፋት የሆነባት ጋቦር ከብዙ ውጣውረድ በኋላ በሆሊውድ ተሰርቶ ዓለም አቀፍ እውቅናን ባገኘ ፊልም ላይ ዋና ገጸ ባህሪ ሆና በመተወን ዝናና ስምን ብታገኝም ሰውነቷ ግን አነጋጋሪና አስተች የሆነባት ቆይቷል። ይህች ዝነኛ ሴት ኢንዱስትሪ ውስጥ ከሚሰራው ቀጭኑ ብራንደን ጋራ የመሰረተችው የፍቅር ግንኙነት የሚያውቃትን ሰዎች በሁለት ጎራ ከፍሎ ብዙዎች ከጎኗ ቢቆሙም ቀላል የማይባሉ ሰዎች ሲያብጠለጥሏት ከርመው በመጨረሻ የታየ የፍቅር ግንኙነቷ ስኬት ግን ነቃፊዎቿን ጭምር አፍ ያስከደነና አስገራሚ ነበር። ቻናላችንን ሰብስክራይብ በማድረግ የደውላን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ጋቦር ሲዴ ቤት ትባላለች። ከልጅነቷ ጀምሮ ተሸክማው የኖሮቹ ግዙፍ ሰውነት ያላት ሴት ስትሆን ይህ የአካሏ ከመጠን በላይ መወፈር ታዲያ የታዳጊነት እድሜዋን አልፋ ወጣትነቷን ስትጀምር እንደ ማንኛውም የእድሜ እኩዮቿ የፍቅር ግንኙነት ለመመስረት ትልቅ እንቅፋት ሆኖባት ነበር። እናም ይህንን ከልክ ያለፈ ውፍረት ለማስተካከል የተለያዩ መንገዶችን ለመጠቀም ብትሞክርም ከተፈጥሮ ጋር የገጠመችው ጦርነት ምንም ሊፈይድላት አልቻለም። ጋቦሬ ከልጅነቷ ባደረባት ተዋናይት የመሆን ጽኑ ፍላጎት ሂደቱ ከባድ ቢሆንባትም በጥንካሬ ዘልቀው የታወቁ ፊልሞች ላይ መሳተፍ ስትጀምር፣ ብዙዎች ስለ ትወናዋ አዎንታዊ አስተያየት ቢሰጡም ሌሎች ቀላል ቁጥር የሌላቸው የዘርፉ አድናቂዎች ግን ከልክ ያለፈ ውፍረቷ ጋራ በተያያዘ ከበዛ ትችት ጋር ይሳለቁባት ነበር። ማርክ ዳንኤል የተባለ ዝነኛ ባለሙያ በዳይሬክተርነት በሚመራው ታዋቂና ብዙ ገንዘብ ፈሰስ የተደረገበት ውድ ፊልም ላይ በወጣትነቷ የመሪነት ተዋናይነትን ሚና ወስዳ በመዝናኛው ኢንዱስትሪ ቆይታዋ ትልቁ እንዲሁም ከብዙ ሰዎች ጋር ያስተዋወቃትን ፊልም በመስራት የሆሊውድ አባል መሆን የልጅነት ህልሟን መኖሯን ቀጠለች። ፊልሙ በብዙዎች ዘንድ ተደራሽነት ከሆነ በኋላ ከሀገሬው ሰው አልፋ በመላው ዓለም ዝነኛ የፊልም ተዋናየት እንድትሆን አድርጓታል። ያንን ተከትሎ በርካታ ተከታታይ የቴሌቪዥን ፕሮግራሞች ላይ መሳተፏን ስለቀጠለች ሁሉም የዘርፉ አድናቂና ተከታታይ የሆነ ሰው ስሟን በሚገባ የሚያውቃት የመዝናኛው ዓለም ታዋቂ ሴት ለመሆን በቃች። ልክ እንደ ሁሉም ታዋቂ ሰዎች ጋዜጦች፣ መጽሔቶች፣ ማህበራዊ ሚዲያዎችና የበይነ መረብ መገናኛዎች የሲዴቤንም ከግል ሕይወት ጋር በተያያዘ ያለ የሌለው ሚስጥር እየቃረሙና እንከኖችን እየፈለፈሉ ወሬውን በመንዛት ጥቅማቸውን ያሳደዱ ጀመር። በተለይ የታዋቂ ሰዎችን የፍቅር ግንኙነት መቃረም አብዝቶ የሚወዱት የሚዲያ ዘጋቢዎች ሲዲቤ ጋቦሬን በእነዚህ ዙሪያ ያላትን ታሪክ ሲያነፈንፉ ቆይተው ከማንም ጋር የፍቅር ግንኙነት እንዳልመሰረተች ቢናገሩም መሰል እንቅስቃሴዋን ካገኙ ግን አንደኛ ሆነው ለመዘገብ በቅርብ ይከታተሏት ቀጥለዋል። ቆይቶ ግን ጋቦሬ ብራንደር ፍራንኬል ከተባለው ሰው ጋራ ግንኙነት መፍጠር እንደጀመረች ወሬዎች ይነዙ ጀመሩና ከልክ ባለፈው ውፍረቷ የተነሳ ማንም በፍቅር አይቀርባትም በማለት ሲተቿት የነበሩት ሰዎች እሷን በፍቅር መውደቅና መጣል እንዲሁም ትክክለኛውን ሰው ለማግኘት ምንም ችግር እንደሌለባት ለማሳየት መንደርደር ጀመረች። በእርግጥም ለእሷ ወደ እውነተኛ የፍቅር ጥምረት የሚወስደው መንገድ ቀላል ያልነበረ ሲሆን፣ ብዙውን ጊዜ ባልታሰበ ወቅት ወደ ደስታ የሚወስዱ ጎዳናዎች ይከፈታሉና እሷን ባገኘችው አጋጣሚ ለመዝለቅ ጥረት ማድረጓን ቀጠለች። የቤት እንስሳት አፍቃሪ የሆነው ብራንደን የግለሰብ ንብረት በሆነ የቪዲዮ ቀረጻ ኩባንያ ውስጥ ከፍተኛ ችሎታ ያለው የድርጅቱ ስራ አስፈጻሚ የሆነና ቀደም ሲልም ከሶኒ ሙዚቃ ማስተር ስራዎች ከፓራዲም ተሰጥኦ ኤጀንሲና የአትላንቲክ ሪኮርዶች ከተባሉ የዘርፉ ተቋሞች ጋር ሰርቷል። ለሁለቱም ወደዚህ ግንኙነት ለመግባት ቀላል ያልነበረ ሲሆን እንደ ድል ሆኖ ግን ግንኙነቱ ዝም ብሎ የመጣ ሳይሆን በተመሳሳይ ዘርፍ ሆኖ የራሳቸው ስራና ሙያዊ ግዴታዎች ላይ የሚገኙ በመሆናቸው በስራው አለምም በእኩልነት የሚደጋገፉ ሲሆን ለብራንደን ምስጋና ይግባውና ጋቦሬን በሁሉም ነገር ሙያዊ ድጋፍ ሲሰጣት ቆይቷል። በሁለቱ የጥበብ ባለሙያዎች መካከል ተፈጥሯል የተባለው የፍቅር ግንኙነት በወሬ ደረጃ ሲራገብ ቆይቶ ጋቦሬና ብራንደን ለመጀመሪያ ጊዜ ማህበራዊ ሚዲያ ላይ በለቀቁት ፍቅር ፍቅር በሚሸት ፎቶቸው በመካከላቸው ያለው ግንኙነት እርግጥ መሆኑን አሳውቀዋል። ብዙም ሳይቆይ የጥንዶች የፍቅር ግንኙነት በተለያዩ የቅርብ ሰዎች እውነታነቱ የተነገረ ሲመጣ በመጀመሪያ ከህዝብ ያገኙት የነበረው አስተያየት ሁሉ አዎንታዊና ግንኙነታቸውን የሚያመሰግኑ እንዲሁም መልካም እድል የሚመኙላቸው ብዙ ሰዎች ነበሩ። ብዙዎች የሚሰነዝሩት አስተያየቶች ልብ የሚነካ ስሜት ያዘሉ ቢሆንም ሁሉም ሰዎች መልካም ነገሮችን አያስቡም ነበርና አንዳንድ ሰዎች በጋቦሬና ብራንደን ግንኙነት በጣም ደስተኛ አለመሆናቸውን የሚገልጹ አሉታዊ አስተያየቶችን የሚያንጸባርቁ ጽሑፎችና ንግግሮችን በማህበራዊ ድረገጾች የለቀቁ መርዛማ ሀሳባቸውን ማሰራጨት ጀመሩ። ወጣቷን ተዋናይት አይት ጋቦሬን አካሏ ከመጠን በላይ የገዘፈ እንዲሁም ጥቁር ሴት መሆኗን በመግለጽ ብራንደንን ደግሞ ነጭና ሰውነቱ መጠነኛ በመሆኑ እሱን ተንተርሰው ብዙ ትችትና ማንጓጠጦች ቢሰነዝሩባቸውም ጥንዶቹ ግን ያ የሚጠበቅ ነገር ነው ብለው ችላ ለማለት የተቻላቸውን ሁሉ አድርገዋል። በመጨረሻ ሁለቱ አፍላ ፍቅር ያሰጠማቸው ጥንዶች በይፋ ጮኛ መሆናቸውን የሚገልጽ አስገራሚ ፎቶግራፍ የለቀቀው ለንደን በምስሉ ላይ ታሪኩን በደስታ ለማካፈል ስለፈለገ የሚወደውንና ሁሌም ከጎኑ የማይጠፋውን ድመቱን አባቴን ታገቢኛለሽ የሚል ጽሁፍ ያረፈበት መለያ አልብሶ፣ ትላልቅ የሚያማምሩ ፊኛዎችን በመኝታ ቤቱ አስቀምጦ፣ አልጋውን በቀይ አበባ አሸብርቆና መሀሉን ታገቢኛለሽ ወይ የሚል ጽሁፍ አድርጎበት አብሮ የተነሳውን ፎቶ በኢንስታግራም ገጹ ላይ ሲሰቅለው በእውነት ትልቅ የፍቅር ትዕይንት የያዘና አዝናኝም ነበረ። በጣም ብዙ የሆኑት የብራንደን አድናቂዎችና ተከታዮች የፍቅር ጥያቄውን ያቀረበበት መንገድ በእጅጉ ያዝናናቸው መሆኑን በአስተያየታቸው ገልጸው እሱ የዓለማችን በጣም አስቂኙ፣ ጠንካራውና ፍላጎቱን እጅግ በጣም አሳማኝ በሆነ መንገድ ማቅረብ የሚችል ሰው ነው ሲሉም ነበረ። ብራንደን የሰቀለው ምስል የብዙዎች መነጋገሪያ ሲሆን እጮኛው ጋቡሬ ደግሞ ስለ ግንኙነታቸው በማህበራዊ ሚዲያዎች ያጋራችው ጽሁፍ እንደምታዩት ግንኙነቱ በእውነቱ ህልም ይመስል ነበር። ብዙ ሰዎች ቀደም ብለው ተጋብተዋል ብለው ያስባሉ። አሁን ግን ለባ ሀገራችን ውስጥ ያለው ፍላጎት ለሁሉም በግልጽ የሚታይ እንደሆነ ገምታለሁ የሚል ነበር። ከዚያ በተጨማሪም ብራንደን በብሎግ ፖስቱ ላይ ቀለበት አደረግን በሚል ርዕስ በዜማና በግጥም እያቀነቀነ ቀለበታቸውን ያደረጉበትን እጣታቸውን ፎቶግራፍ አጋርቷል። ይህንን የጥንዶቹን ፎቶና ንግግር በኢንተርኔት የሚከታተሉ ሰዎች በጋቦሬ ላይ ያነጣጠረ የበዛ ማንቋሸሽና ዘርና ማንነትን የታከከ ትችት ሲያዘንቡባት ብራንደን በአንጻራዊነት ቀለል ባለመልኩ ቢሆንም ባሉታዊ ቃላት ሲደበድቡት የከረሙ ሲሆን ጋቡሬን በተለየ መልኩ ማብጠልጠላቸው ምናልባትም በቲቪና በፊልሞች ውስጥ የተጫወታቻቸውን ሚና ስላልወደዱት ሊሆን ይችላል። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መሽጫ በታች በሆነ ዋጋ ቅንጦ አፓርታማ በካሬ በ78 ሺ ብር ብቻ ከዲኤምሲ ሪል ስቴትም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 ቀጥሏል። መጎብኘት ትችላላችሁ። ዲኤምሲ ሪል ስቴትም። እሷ ግን ስለ ምክንያታቸው እርግጠኛ መሆን ባትችልም ብራንደን ሰላሳ ሰባተኛ የልደት በዓሉን ሲያከብርና ትዕይንቱን በኢንስታግራም ሲያጋራ እንስት አድናቂዎቹን የማሽኮር መልእክት ሲልኩለት ጋቡሬ ቅናት ቢጤ ያድሮባት የመደበኛ ጓደኝነት ይዘት ያላቸው ቃላትን እንዲጠቀሙ አስጠንቅቃለች። በተቻላት ሁሉ ራሷንም ሆነ እጮኛዋን ለመከላከል የምትጥር ሲሆን ግንኙነታቸውን ለማበላሸት የሚሞክሩ ሰዎች በዋነኝነት የብራንደንን ግንኙነት አሰልቺ ለማድረግ የጋቡሬን የቆዳ ቀለም እያነሱ ያብጠለጥሏት ነበር። ሌላው ጋቡሬን ለዚህ ሁሉ ትችት የዳረጋት ጉዳይ ከመጠን ያለፈ የክብደት መጠኗ ቢሆንም እሷ ግን ሁል ጊዜ በሰውነቷ ደስተኛና ራሷን የምትወድ ስትሆን፣ በሌላ በኩል ደግሞ ብራንደን ቀጭን እና ሸንቃጣ ቢሆንም የጋቡሬን ሰውነት ግን የሚወድና የሚያደንቅ ነበር። ነገር ግን ሰዎች እንደሷ ካለች ወፍራም ሴት ይልቅ በብዙ የተሻለች ሸንቃጣ ማግባት እንደሚችልና ቢጣሉ በቀላሉ ልትደበድበው እንደምትችል በመናገር ይሳለቁበት ይዘዋል። ጥንዶቹ በመጨረሻ ወደ አንድ ጎጆ የሚያጠቃልላቸውን ጋብቻ ፈጽመው በሕይወታቸው ሙሉ ደስተኛ የሚያደርጋቸውን ዓለም ሲቀላቀሉ በዓለም ዙሪያ ያሉ ሰዎች አድናቆትና መልካም ምኞታቸውን ገለጹላቸው። ለቀጣይ ሁለት ዓመታት ጥንዶቹ የአንድ ቀጠና የሆነ ሙያቸውን ቀን ከሌት በጋራ በመስራት ከፍተኛ ስኬትን በማስመዝገብ ደስተኛ መሆናቸውን ፍንትው አድርገው ለሁሉም ማሳገት በመቻላቸውና እውነታውም ለተቺ ቻቸው ጭምር ግልጽ የሆነ ጊዜ ሲያጠለጥሏቸው የነበሩት ሁሉ ኩምሽሽ ብለው ቀሩ እነሱም በልበ ሙሉነት እኛ ከመቼውም ጊዜ በበለጠ ጠንካራ ነን አብረንም ደስተኛና የተመቻቸ ኑሮ እየኖርን ነው ሲሉ የተደመጡ ሲሆን በየራሳቸው ግን ተያያዥነት ባለው ሙያቸው ከጥንካሬ ወደ ጥንካሬ ከስኬት ወደ ተሻለ ስኬት እየተጓዙ አንዳንድ ሰዎች እንደሚያስቡት ግንኙነታቸው የተዳከመ የሚመጣ ሳይሆን በተቃራኒው ትችቱ አበረታቸው እንጂ ምንም ተጽዕኖ አላሳደረባቸውም ጋቦር እና ብራንደን ከፊት ለፊት የተጋረጠባቸውን ፈተና በእውነተኛ የፍቅር ግንኙነት እያሸነፉ እዚህ ከደረሱ በኋላ እንደ አውሮፓውያን አቆጣጠር በ2020 የተከሰተው የኮቪድ ወረርሽኝ ሁሉንም ሰው የቤቱ እስረኛ ባደረገው ጊዜ ጥንዶቹ አጋጣሚው ረጅሙን ሰዓት በጋራ እንዲያሳልፉ አስቻላቸው። ይህም የበዛ ቅርርብ ያሳያቸው መተሳሰብና ፍቅር አንዳቸው ለሌላኛው ትክክለኛ ሰው መሆናቸውንና ለመጋባት መፍቀዳቸው ለሁለቱም ፍጹም ውሳኔ እንደሆነ አረጋግጦላቸዋል። እናም በወቅቱ በሁሉም ነገር የማይመሳሰል ግን ልዩነቱን ያዋደደ ድንቅ የፍቅር ታሪካቸውን የሚዘግቡ ፎቶግራፎችን በኢንስታግራም ገጻቸው ላይ ሲያካፍሉ ቆይተዋል። ከዚያን በኋላ ግን በእነሱ ላይ የሚስቁና የሚያፈዙ ሰዎች ይኖራሉ ብሎ መገመት የማይቻል ሲሆን፣ ልዩ ተጣማሪ ጥንዶቹ ዓለማችን የሚያስፈልጋት ፍቅር ብቻ መሆኑን በተግባር ኖረው አስመስክረዋል። እናንተስ ውድ ቤተሰቦቻችን ከዚህ ያልተለመደ ታሪክ ምን ተማራችሁበት? ያላችሁን አስተያየትና ሐሳብ አካፍሉን። እዚህ ላይ አበቃን።